ባስፈራችሁ ነገር ላይ የእግዚአብሔር ግርማ ይገለጣል፣ በጌታ በኢየሱስ ክርስቶስ ስም። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም፣ ታላቅና ገናና በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ ስም፣ ባስፈራችሁ፣ ባስደነገጣችሁ ነገር ሁሉ ላይ የእግዚአብሔር ግርማ በኢየሱስ ክርስቶስ ስም አሁን ይገለጣል። የእግዚአብሔር ግርማ የእግዚአብሔር ግርማ ጠላትን የሚያስደነግጥ የእግዚአብሔር ግርማ በጌታ በኢየሱስ ክርስቶስ ስም፣ ሬካቱ ጃኒማስ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም። የእግዚአብሔር ግርማ ባስፈራ ባስደነገጠ ነገር ላይ አሁን በኢየሱስ ክርስቶስ ስም ይገለጣል። አሁን ይገለጣል፣ አሁን ይገለጣል። የከበበ ሰራዊት በጌታ በኢየሱስ ስም አሁን ይበተናል፣ አሁን ይበተናል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። የሚያድን ስም አለ። ዛሬ የሚያድን ስም አለ። የእግዚአብሔር ልጅ የኢየሱስ ክርስቶስ ስም እንድንበት ዘንድ ከሰማይ በታች የተሰጠን ታላቅና ገናና ስም፣ አብ ያከበረው ስም፣ የእግዚአብሔር ልጅ የኢየሱስ ክርስቶስ ስም ሀሌሉያ። መዳን በማንም የለም ይላል እግዚአብሔር ቃል። መዳን በማንም የለም እንድንበት ዘንድ የሚገባን ኢየሱስ ክርስቶስ ጌታ ነው። ጌታን ኢየሱስ ክርስቶስን እግዚአብሔር አብ ለእኔና ለእናንተ አሳልፎ ሲሰጠን በዘላለም ፍቅር ሲመርጠን ሲወደን ልጁን አሳልፎ ሲሰጠን በስሙ ሕይወት ይሆንልን ዘንድ አምነን በስሙ ሕይወት እንዲሆንልን በስሙ ደግሞ ከሚገጥመን ከማንኛውም ነገር ነፃ እንወጣ ዘንድ ነው። ኢየሱስ ክርስቶስ ጌታ ነው፣ እንድንበት ዘንድ የሚገባ አብ አሳልፎ የሰጠን የኢየሱስ ክርስቶስ ስም አለ። ዛሬ በጌታ በኢየሱስ ክርስቶስ ስም የከበበህ ነገር ይበተናል። ያስደነገጠህ ነገር፣ ያስፈራህ ነገር፣ ኢየሱስ ክርስቶስ ጌታ ነው። መንገድ ላይ የቆመው ይኸው በጌታ በኢየሱስ ስም ይጠረጋል፣ በጌታ በኢየሱስ ስም ይጠረጋል። ነፃ መውጣት ይሆናል፣ ኃይል ይሆናል፣ ክብር ይሆናል፣ ሰላም ይሆናል፣ ብርሃን ይሆናል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም እግዚአብሔር አብ አሳልፎ የሰጠን። ሃሌሉያ እንድንበት ዘንድ በስሙ አምነን የዘላለም ሕይወት እናገኝ ዘንድ እንደገናም ደግሞ ከማንኛውም አይነት ጥቃት በስሙ ነጻ መውጣት ይቻላል። በስሙ ነጻ መውጣት ይቻላል። በስሙ ነጻ መውጣት ይሆናል ነጻ መውጣት ይሆናል። ከበሽታ ነፃ መውጣት ይቻላል። ከተጽዕኖ ነፃ መውጣት ይቻላል። ከሰልፍ ነፃ መውጣት ይቻላል። ከመከራ ማምለጥ ይቻላል። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ ታላቅና ገናና በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ ስም የማናመልጠው መከራ የለም የማናመልጠው ፈተና የለም። የማይወድቅ ጠላት የለም። የማይገነደስ ጎልያድ የለም። የማይፈርስ ኢያሪኮ የለም። ዛሬ በፊታችሁ የቆመ በፊታችሁ የቆመ ጎልያድ ጎልያድ የሆነብሽ ጎልያድ የሆነብህ በጌታ በኢየሱስም ወደቀ። ጎልያድህ ወደቀ። ጎልያድሽ ወደቀ። በጌታ በኢየሱስም በጌታ በኢየሱስም በቤትሽ ያለ ጎልያድ በፊትሽ የቆመ ጎልያድ በኑሮሽ የቆመ ጎልያድ በጌታ በኢየሱስም ወደቀ። በኢየሱስም ወደቀ። በናዝሬቱ ጌታ በኢየሱስም ወደቀ። ታላቅና ገናና በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ በኢየሱስ ክርስቶስ በኢየሱስ ክርስቶስ ጎልያድ ወደቀ። ጎልያድሽ ወደቀ። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። ሀሌሉያ የእግዚአብሔር አምላካችን ስም የተባረከ ይሁን። እንድንበት ዘንድ የተሰጠን ታላቅ ስም አለ። እሱም ኢየሱስ። ድንቅ ስም አለ። የሚያድን ስም አለ። ኢየሱስ። ሃሌሉያ። ኢየሱስ ክርስቶስ ያድናል። ዛሬም ያድንሃል። ከተከበብክበት ያወጣሃል። ከጨለማ ያወጣሃል። ከጥልቁ ያወጣሃል። ኢየሱስ ክርስቶስ ጌታ ነው። ከከበበ ሰራዊት ዛሬ በኢየሱስም ነፃ መውጣት ይሆናል። ነፃ መውጣት ይሆናል። አርነት ይሆናል ከተከበባችሁበት ከተጨነቃችሁበት ጭንቀት ውስጥ የሚያወጣ ስም አለ። እሱም ኢየሱስ፣ እሱም ኢየሱስ እንድንበት ዘንድ የሚገባ እንድንበት ዘንድ የሚገባ አንተ እንድትድንበት የሚገባ ስም ተሰጥተዋል፣ እሱም ኢየሱስ ነው። ዛሬ የኢየሱስን ስም በአንተ ላይ አውጃለሁ፣ በአንቺ ላይ አውጃለሁ፣ በጎልያድሽ ላይ አውጃለሁ፣ ኢየሱስ ብዬ እጠራዋለሁ። በጌታ በኢየሱስም ጎልያድሽ ወደቀ። በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም ጎልያድህ ወደቀ። ጎልያድሽ ወደቀ። ጎልያዳች ወደቀ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ ነው። ያድናል። ኢየሱስ ስሙ ያድናል። ማዳሻ ካቲላ ባስኬ ፕሬዲያናስ ስሙ ያድናል። ኢየሱስ፣ ኢየሱስ፣ ኢየሱስ፣ ኢየሱስ፣ ኢየሱስ፣ ኢየሱስ፣ ኢየሱስ የእግዚአብሔር ልጅ ድንቁ ኢየሱስ። ሃሌሉያ። የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም ያድናል። ያድናሃል፣ ያድናሃል። ስሙን ጥራው። ኢየሱስን ጥራው። ኢየሱስ ብለህ ስትጠራ የከበበህ ይበተናል ተራራ ደልዳላ ሜዳ ይሆናል። ኢየሱስ ክርስቶስ ጌታ ነው። የክፉ መንግስት ይናወጣል። ስሙን ስትጠራ ስሙን መቋቋም አይችልም። የከበበህ የክርስቶስ ኢየሱስን ስም መቋቋም አይችልም። ጠላት ስሙን መቋቋም ስለማይችል በጌታ በኢየሱስ ክርስቶስም ዛሬ ወደቀ። ጎልያዳች ወደቀ። ጎልያድሽ ወደቀ። ጎልያድህ ወደቀ። የከበበህ ተበተነ። ክፉ ሰራዊት ተበተነ። የክፉ ምንጭ ደረቀ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን አላራምድህ ያለ መንገድ ላይ የቆመ በጌታ በኢየሱስም ወደቀ። አላሳልፍህ ያለ በጌታ በኢየሱስም ተጠረገ። በኢየሱስም ተጠረገ። አላሳልፍሽ ያለ መንገድሽ ላይ የቆመ እንቅፋት ይኸው በጌታ በኢየሱስም ተጠረገ። መንገድሽ ተጠረገ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። እንድንበት ዘንድ የተገባ እግዚአብሔር አብ አሳልፎ ለእኔና ለእናንተ የሰጠን ልጁን ኢየሱስ ክርስቶስን ነው። እንድንበት ዘንድ የዘላለም ሕይወት እናገኝበት ዘንድ ካለንበት ጭንቅ ከሚገጥመን መከራ እናመልጥበት ዘንድ ኢየሱስ ተሰጥቶናል። ኢየሱስ የእግዚአብሔር ስጦታ ነው ለእኔና ለእናንተ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ትላንትና፣ ዛሬም እስከ ለዘላለም ያው ነው። ያድናል፣ አሁንም ያድናል ከተከበብክበት ከተያዝክበት ዛሬ ትወጣለህ፣ ታመልጣለህ። እግዚአብሔር ብሏልና ታመልጣለህ። ኢየሱስ ጌታ ነው። ከተያዝክበት ወጥመድ ታመልጣለህ። ወጥመድ አሁን በጌታ በኢየሱስም ተሰበረ። የተያዝክበት ወጥመድ የተያዝክበት፣ የተያሽበት ገመድ ተበጠሰ፣ ወጥመድ ተሰበረ። ዛሬ ማምለጥ ሆነ በጌታ በኢየሱስም በመንፈስ ቅዱስ ኃይል በእግዚአብሔር ግርማ፣ ጠላቶቻችሁ ደነገጡ፣ ጠላቶቻችሁ ተበተኑ ጉም እንደሚበተን ደመና ተበተኑ። ኢየሱስ ክርስቶስ ጌታ ነው። ጠላቶቻችሁ ሰም እንደሚቀልጥ ቀለጡ፣ ኃይላቸው ደከመ፣ ተሰባበሩ በጌታ በኢየሱስም። ኢየሱስ ክርስቶስ ጌታ ነው። ኧረ ኢየሱስ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ያድናል፣ ያድናል፣ ያድናል፣ ይታደጋል፣ ያስመልጣል። ክብር ለኢየሱስ ክርስቶስ ይሁን ዘንድ የሚገባ ለሰዎች የተሰጠ ከሰማይ በታች ሌላ ስም የለም፣ እሱም ኢየሱስ ነው። ከሰማይ በታች መዳን የሚቻለው በክርስቶስ ኢየሱስ ብቻ ነው። ሃሌሉያ። አሁን ካለበት ሁኔታ የምታመልጠው በኢየሱስ ክርስቶስ ስም ነው። በስሙ ስልጣን ነው የምታመልጠው። ሃሌሉያ። ጠላት የኢየሱስ ክርስቶስን ስም ስትጠራበት መቋቋም አይችልም። ከመቅለጥ ውጭ ሌላ አማራጭ የለውም። ከመጥፋት ውጪ አመድ ከመሆን ውጪ ሌላ አማራጭ የለውም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ እ ሀሌሉያ ኢየሱስ ጌታ ነው። ልጁ ኢየሱስ ክርስቶስ የእግዚአብሔር ክብር ነው። ሀሌሉያ የእግዚአብሔር ክብር የተገለጠው በልጁ በኢየሱስ ክርስቶስ ነው። ሀሌሉያ ይሄንን ክብር የሆነውን ኢየሱስ ክርስቶስን የከበረውን ስም ጥራበት። ጎልያድ በፊት መቆም አይችልም፣ ይወድቃል። ማዳዛዲ ባራሴኬ ራንታ ባሴክ ሌቬንያ ወጥመድ ተሰበረ፣ እኛም አመለጥን። በጌታ በኢየሱስ ክርስቶስ ከየትኛውም ወጥመድ ማምለጥ ሆነላችሁ። ማምለጥ ከየትኛውም ወጥመድ ከተያዛችሁበት ወጥመድ ሃሌሉያ። ሼና ጋላቫንያ ጀራ ካሴኬ ሌቫንታ ኬላዚና ዶላ ካንቶ ፓናማሴኪያ አላመልጥም ካልሽ ወጥመድ አልወጣም ካልሽበት ወጥመት ዛሬ እግዚአብሔር ጣት በጌታ በኢየሱስም ነፃ ወጣሽ። ወጥመት ተሰበረ አመለጥሽ በጌታ በኢየሱስ ስም። ወጥመት ተሰበረ አምልጠሃል። ጌታን አመስግን፣ አምልጠሃል ማግራዲናማስ በክርስቶስ ኢየሱስ ስም፣ በዚህ ታላቅ ስም። ይኸውና እናገርባችኋለሁ ከተያዛችሁበት ማንኛውም አይነት ሰንሰለት በኢየሱስም ነፃ መውጣት ሆነ ነጻ መውጣት ሆነ። ከበሽታና ከደዌ ከጉስቁልና ከየትኛውም አይነት ሰንሰለት ከተያዛችሁበት ሰንሰለት በኢየሱስ ስም በመንፈስ ቅዱስ ኃይል ነፃ መውጣት ሆነ። ነፃ መውጣት ሆነ። ነፃ መውጣት ሆነ። በኢየሱስ ስም ነፃ መውጣት ሆነ። ሃሌሉያ። በቤታችሁ ሰላም ገባ። በኢየሱስ ስም እናገራለሁ። በቤት ሰላም ገባ በኑሯችሁ ሰላም ገባ፣ በኢየሱስ ስም። በጌታ በኢየሱስ ስም ሰላማችሁን ተቀበሉ። በኢየሱስ ክርስቶስ ስም ያናወጣችሁ ተናወጠ። በኢየሱስ ስም ክፉ ተናወጠ፣ ያናጋችሁ ተናጋ። ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ክርስቶስ ጌታ ነው። እንድንበት ዘንድ ከሰማይ በታች የተሰጠን ታላቅ ስም ኢየሱስ። ኢየሱስ ያድናል ያድናል ያድናል ከዘላለም ሞት ያድናል። ከጨለማ ሥልጣን ያድናል። ከመከራ ያድናል። ከበሽታ ያድናል። ከፈተና ያስመልጣል። ከክፉ ሰዎች ይጠብቃል። ኢየሱስ ጌታ ነው። ስሙ ይጠብቃል። ስሙ ያድናል። ስሙ ነፃ ያወጣል። ስሙ ያድናል፣ ይፈውሳል። በኢየሱስ ክርስቶስ ስንፈውስ ይሁንላችሁ። ፋውሲሁን ተአምራቲሁን ራቶባንያ ዶዛ ዳባራን ቴሌጄ ኤላቫንቶር ላስታብራሃጃና ሬክላቫንያ ዲባናጋ ሶኮኖሞጄንያ ጄላቫና ሴክሌቬኔ ቴሌቬንዲያ ማንኛውም አይነት ሰንሰለት የታያዛችሁበት ሰንሰለት በእግዚአብሔር እሳት ተበላ። በእግዚአብሔር እሳት ተበላ። ሰንሰለት የክፉ ሰንሰለት እናንተ የታያዛችሁበት የክፉ ሰንሰለት የክፉ ሰንሰለት የአውሬው ሰንሰለት እናንተን የያዘበት ሰንሰለት በሕያው በእግዚአብሔር እሳት ተቃጠለ። ዛሬ ነፃ መውጣት ይሁን በኢየሱስ ስም ነፃ መውጣት ይሁን። በጌታ በኢየሱስ ስም ነፃ መውጣት ይሁን፣ ማምለጥ ይሁን፣ መዳን ይሁን፣ መሻገር ይሁን፣ መትረፍ ይሁን፣ መፈወስ ይሁን። ሌቮና ጋዲጃናማስ ሌቨንታግ ላዲናማአዶጄ ኤላቫንጋ አይናችሁን የሚያማችሁ ሰዎች አይናችሁን የሚያማችሁ ሰዎች እጃችሁን አይናችሁ ላይ አድርጉ። ኢየሱስ ጌታ ነው። አይናችሁን የሚያማችሁ ሰዎች አሁን በጌታ በኢየሱስ ስም በመገረፉ ቁስል ፈውስ ይሁን። ፈውሳችሁን በእምነት ተቀበሉ። አይናችሁን የሚያማችሁ ሰዎች እጃችሁን አይናችሁ ላይ አስቀምጡ። በጌታ በኢየሱስ ስም በመንፈስ ቅዱስ ኃይል ፈውስ ይሁን፣ ታምራት ይሁን፣ ድንቅ ይሁን። ማዶሳ ካሊ ቫና ዲና አሞና አይናችሁን የሚያማችሁ ሰዎች የአይን ህመም የአይን ህመም፣ የአይን ህመም በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም ፈውስ ሆነ፣ ፈውስ ሆነላችሁ። አይናችሁን የሚያማችሁ ሰዎች ራጋዲ ቫሎ ዴሌቬዣንቶ ብራሃዳ ጃማሃዲጃ አይናችሁን የሚያማችሁ ሰዎች የአይን ህመም ያለባችሁ ማንኛውም አይነት ህመም ኤሌቬንታ ግላዲናቦስ አይን ላይ ያለ ህመም አይን ላይ ያለ ህመም በኢየሱስ ክርስቶስ መገረፍ ቁስል ተፈውሳችኋል። የአይን ህመም የአይን ህመም በኢየሱስ ክርስቶስ ቁስል ተፈውሰሃል፣ ተፈውሰሻል። ማክራዲ ላቦሪዲናስ ሌጀንቲያ ቦራ ኮላቫና ዣና ካቴ ሌቬኔ ኤሌቬንታ ግላቪኒያ ኢየሱስ ክርስቶስ ጌታ ነው። የአይን ህመም የአይን ህመም ተፈውሳችኋል። አይናችሁን የሚያማችሁ ሰዎች ኢየሱስ ያድናል። ይሄ የፈውስ ሰዓታችሁ ነው። ኢየሱስ ክርስቶስ ጌታ ነው። የፈውስ እንጀራችሁን ተቀበሉ። የፈውስ እንጀራችሁን ተቀበሉ። ፈውስ የልጆች እንጀራ ነው። ራ ከወሳካት ካቲያናማስ ዛሬ የትንሣኤው ኃይል ተገለጠ። የእግዚአብሔር ክብር ተገለጠ። የእግዚአብሔር ማዳን ተገለጠ። በኢየሱስ ክርስቶስ መገረፍ ቁስል ከአይን ህመም ተፈውሰሃል። ከአይን ህመም ተፈውሰሻል። ተፈውሳችኋል። ተፈውሳችኋል የፈወሳችሁ የክርስቶስ ኢየሱስ ታላቅና ገናና ስም ነው። ሃሌሉያ እንድንበት ዘንድ የሚገባ ለሰዎች የተሰጠ ታላቅ ስም ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። መዳን በማንም የለም። በኢየሱስ ክርስቶስ ስም ፈውስ አለ። በኢየሱስ ክርስቶስ ስም ደህንነት አለ። በኢየሱስ ክርስቶስ ስም ማምለጥ አለ፣ መትረፍ አለ፣ ሰብሮ መውጣት አለ። ኢየሱስ ክርስቶስ ጌታ ነው። ጃኒ ማጋስኬ ፕሬጄኒያ ሃሌሉያ ሌቫና ሳላዶራ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ቦላዲና ሞዳ ሞዳሳ ኤሌቬንቶግላዲና ሞዳ ሳካንታማአዲ እግዚአብሔር የከበረ ነገር አደረገላችሁ። እግዚአብሔር ታላቅና ኃይለኛን ነገርን አደረገላችሁ። እግዚአብሔር በኃይሉ ከፍ ያለን ነገር አደረገልህ እግዚአብሔር፣ በኃይሉ ከፍ ያለን ነገር አደረገልህ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። በህይወት ኢየሱስ ክርስቶስ ጌታ ነው። በቤት ኢየሱስ ክርስቶስ ጌታ ነው። ጌትነቱን አውጅ። ጌታ ነው በል ካንደበት፣ ኢየሱስ ጌታ ነው የሚል ቃል ይውጣ። በልብ አምነህ ባፍ ተናገ ኢየሱስ ያድናል። ሃሌሉያ ክብር ለኢየሱስ ክርስቶስ ይሁን። ክብር ለመንፈስ ቅዱስ ይሁን። የእግዚአብሔር ልጅ ኢየሱስ ክርስቶስ ስሙ የተባረከ ይሁን። ኢየሱስ ጌታ ነው። ማንኛውም አይነት የአይን ህመም በጌታ በኢየሱስ ክርስቶስ መገረፍ ቁስል ተፈውሳችኋል። ግላኮማ ይሁን ስም ያለው ስም የሌለው የአይን ህመም የአይን ህመም የአይን ህመም ተፈውሰሻል። ተፈውሰሃል። ተፈውሳችኋል። ኢየሱስ ክርስቶስ ጌታ ነው። ቤላዶና ዴላናሴ ሌቫንታ ጋላማንዴ ለሸምፔንያ ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ ሜክራዲላ ባራዳባስ ኤላቫንቴ ኤላቫንቶር ላስታብራ ዲሻንቲ ላባሴክ ሌቬንቴክ ላቫኒያ ዲሳንታማንዲያ ሌቫንታ ጋላባሼ ኬ ሌቫንታ ራላማሴፕሬ ሌጄኒያ ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ ነው። ለታመሙ ቤተሰቦቻችሁ እንጸልያለን። ለታመሙ ቤተሰቦቻችሁ ኢየሱስ ክርስቶስ ጌታ ነው። ለታመሙ ቤተሰቦቻችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ ነው። ድንቅና ታምራት ይሆናል። የታመሙ ቤተሰቦች ላሏችሁ እንጸልያለን። የእግዚአብሔር ልጅ ኢየሱስ ክርስቶስ በክብር ይገለጣል በቤትህ በቤተሰቦችህ። ለታመሙ ቤተሰቦቻችሁ ኢየሱስ ክርስቶስ ጌታ ነው። ይህንን ፕሮግራም የምትከታተሉ እየሰማችሁኝ ያላችሁ ሰዎች ህመም ውስጥ ካላችሁ፣ በሚያማችሁ ስፍራ ላይ እጃችሁን አስቀምጡ። ኢየሱስ ጌታ ነው። ይሄ የፈውስ ሰዓታችሁ ነው። ነፃ መውጣት ይሆናል። በልጁ በኢየሱስ ክርስቶስ ስም ነፃ መውጣት ይሆናል። በእናንተ ላይ አውጃለሁ። የእግዚአብሔርን ቃል አውጃለሁ። ከበሽታ ነፃ መውጣት ይሆናል። ለቤተሰቦቻችሁ ነፃ መውጣት ይሆናል። ስም ያለው ስም የሌለው በሽታ በእናንተም ውስጥ ያለን በቤተሰቦቻችሁ ያለ በልጆቻችሁ ውስጥ በትዳር አጋራችሁ ውስጥ በእናት በአባት በዘር ሐረግ ያለ ማንኛውም አይነት ደዌ ይሄ ስም ዛሬ ታሪካችሁን ይቀይራል። ታሪክህን ይቀይረዋል። የቤተሰብህን ታሪክ ይቀይራል። የዘር ሐረግህን ታሪክ ይቀይራል። ሀሌሉያ። ኢየሱስ ጌታ ነው። ሀሌሉያ። በሽታህንና ደዌህን ይነቅለዋል። ስሩን ይነቅላል። ኢየሱስ ክርስቶስ እንድንበት ዘንድ ከሰማይ በታች የተሰጠን ታላቅ ስም አብ አክብሮ የሰጠን ስጦታ ነው። ኢየሱስ ስጦታችን ነው። ሀሌሉያ ለታመሙ ቤተሰቦቻችሁ፣ ለታመሙ ልጆቻችሁ፣ ለታመሙ የትዳር አጋሮቻችሁ ለእናንተም ለታመማችሁ፣ በህመም ውስጥ አሁን ላላችሁ በተለያየ ክፍለ ዓለም ሆናችሁ ይህንን ፕሮግራም አሁን እየተከታተላችሁ ያላችሁ በሚያማችሁ ስፍራ ላይ ኢየሱስ ክርስቶስ ጌታ ነው። እጃችሁን አስቀምጡ። በጌታ በኢየሱስ ክርስቶስ ስምና ስልጣን በሰውነታችሁ ውስጥ ያለ ስም ያለው ስም የሌለው በሽታ፣ ጨለማ፣ አጋንንት ያስቀመጠው ጠላት ዲያብሎስ ያስቀመጠው ጨለማ፣ ደዌ፣ በሽታ፣ ተጽዕኖ በኢየሱስ ክርስቶስ ስም የተነቀለ ነው። ከዚህ ሰዓት ጀምሮ ራኮፓና ባሴኬ ዲያኖሴኪያ እናንተም፣ ልጆቻችሁም፣ የትዳር አጋሮቻችሁም፣ የዘር ሀረጋችሁም፣ የዘር ሀረጎቻችሁም ኢየሱስ ክርስቶስ ጌታ ነው። ፖላቫኒያ ዲቫላማንቲያናስ ሌቫንቲላባሲክ ላቫኒያ በኢየሱስ ክርስቶስ መገረፍ ቁስል በኢየሱስ ክርስቶስ መገረፍ ቁስል በኢየሱስ ክርስቶስ መገረፍ ቁስል ከዚህ ሰዓት ጀምሮ ተፈውሳችኋል፣ ተፈውሳችኋል። ልጆች ተፈውሰዋል። እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት፣ የዘር ሀረግ በኢየሱስ ክርስቶስ መገረፍ ቁስል ተፈውሳችኋል። ተፈውሳል፣ ተፈውሳል፣ ተፈውሰሃል፣ ተፈውሰሻል። ሀሌሉያ። ኢየሱስ ክርስቶስ ጌታ ነው። ኤላቫኒ ዳቫላ ሴፕሬጄኒያ ኮፓራዳሴ ሌሜንቶ ሀሌሉያ። ሆዷ ያብጣል ለረዥም ጊዜ የታመመች ብለህ ኮመንት ያደረግክልኝ ወንድም ወይም እህት እጅህን ሆድ ላይ አስቀምጥ። የታመመች እህትህ ወይም ልጅህ በኢየሱስ ክርስቶስ መገረፍ ቁስል አሁን ነፃ ወጥታለች። አሁን ነፃ መውጣት ሆኗል። ኢየሱስ ክርስቶስ ጌታ ነው። ለቤተሰብ ፈውስ፣ ለትዳር አጋር ፈውስ፣ ለልጆች ፈውስ በኢየሱስ ክርስቶስ ስም በመንፈስ ቅዱሳይ በመገረፉ ቁስል ይኸው ሆነላችሁ። ፈውሳችሁን በእምነት ተቀበሉ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። ለእግዚአብሔር የሚሳነው ምንም ነገር የለም፣ ለእግዚአብሔር የሚሳነው ምንም ነገር የለም። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ማንኛውም አይነት ተጽዕኖ እላችሁ ላይ ያለ ተጽዕኖ ጨለማ ያስቀመጠው ተጽዕኖ በኢየሱስ ደም ሰበርኩት፣ ተሰበረ። ተጽዕኖ ተሰብሯል። ከላይ ላይ መቀመጥ አይችልም። የዲያብሎስን ሥራ እንዲያፈርስ ክርስቶስ ኢየሱስ ተገልጧል። ሃሌሉያ። በኢየሱስ ክርስቶስም በትንሣኤው ኃይል ላይ ላይ ያለ ቀንበር በኢየሱስ ደም ሰበርኩት፣ ተሰበረ፣ ተሰበረ። በኢየሱስ ደም በደሙ ኃይል በደሙ ሥልጣን ይኸው በጌታ በኢየሱስም ተሰበረ ሰበርኩት፣ ተሰበረ። ላይ ላይ ያለ ቀንበር በጌታ በኢየሱስ ደም ተሰበረ። ላይሽ ላይ ያለ ተጽዕኖ ተሰበረ። ሬካላቶ ባኒ ዳሶካ ሃሌሉያ። ኢየሱስ ጌታ ነው። ሰውነታችሁ ላይ ድካም የሚሰማችሁ ድካም፣ ሰውነታችሁ ላይ ኃይለኛ ድካም፣ ሰውነታችሁ ላይ ያለ ድካም ቤላሲካታማ ምንም ስራ ሳትሰሩ በጣም የሚደክማችሁ አንዳንዶቻችሁ፣ ለመንቀሳቀስ እንኳን ተቸግራችኋል። ኢየሱስ ክርስቶስ ጌታ ነው። መፈታታችሁን አውጃለሁ በኢየሱስ ስም። ነፃ ወጥታችኋል። ነፃ ወጥተሻል። ማዶሳ ካላቫንዲያ ብዙ ጊዜ አልጋ ላይ ነው የምትሆኑት። ብዙ ጊዜ ቁጭ ብላችሁ ነው የምትውሉት። መስራት የምትፈልጉትን ነገር መስራት አትችሉም። ወጥቶ መግባት ሁሉ አቅሟችኋል። ቤት ውስጥ ነው ያላችሁት። ኃይለኛ የሆነ የሰውነት ድካም ሬፓቲላ ቦራጋ ዲጃኒ ማስ ኃይለኛ የሆነ የሰውነት ድካም በጌታ በኢየሱስ ስም ተነቀለ። የድካም መንፈስ በኢየሱስ ስም ሰውነታችሁ ላይ የተረጨ የድካም መንፈስ በኢየሱስ ስም ተነቀለ። ኢየሱስ ጌታ ነው። ነፃ መውጣት ሆኗል። ተፈውሻለሁ እያላችሁ አውጁ። ኢየሱስ ጌታ ነው። በኢየሱስ ቁስል ተፈውሻለሁ። ከድካም መንፈስ ነፃ ወጥቻለሁ። በቤት ውስጥ አልቀመጥም። ወደ ስራ ቦታ ሄዳለሁ። ወደ አገልግሎት ሄዳለሁ። መሄድ ወደሚያስፈልገኝ ቦታ ሄዳለሁ። እንቀሳቀሳለሁ፣ እሰራለሁ፣ ወጣለሁ፣ ገባለሁ። እንደ እግዚአብሔር ፈቃድ እመላለሳለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እያላችሁ ቃል አውጡ። በልባችሁ አምናችሁ ተናገሩት። ኢየሱስ ጌታ ነው። ሰው በልቡ አምኖ በአፉ ቢመሰክር ይድናል። ሃሌሉያ። ክብር ለመንፈስ ቅዱስ ይሁን በኢየሱስ ክርስቶስ መገረፍ ቁስል ከማንኛውም አይነት ተጽዕኖ ነፃ መውጣት ሆኖላቸዋል ክብር ለኢየሱስ ይሁን መዳን በማንም የለም እንድንበት ዘንድ የሚገባ ታላቅና ገናና ስም አለ አብ የሰጠን ስጦታ እርሱም ኢየሱስ ክርስቶስ ነው ሃሌሉያ ክብር ለእግዚአብሔር ይሁን የተዘጉ ነገሮቻችሁ ተከፍተዋል እግዚአብሔርን አመስግኑ እስከ ዛሬ ለምን ተዘጋ ብትሉ፣ እግዚአብሔር አዋቂ ነው፣ እግዚአብሔር አዋቂ ነው፣ እግዚአብሔር አዋቂ ነው ነው ያለችው ሐና ክብር ለእግዚአብሔር ይሁን። እግዚአብሔር ሲገባት እግዚአብሔርን የእግዚአብሔር ሐሳብ መረዳቱን ስታገኝ እግዚአብሔርን ሐሳብ ስታገኘው እግዚአብሔር አዋቂ ነው አለች። ለምን ማህጸኗን እንደዘጋ ሲገባት እግዚአብሔር አዋቂ ነው። ቀንዴ በእግዚአብሔር ከፍ ከፍ አለ። ክብር ለእግዚአብሔር ይሁን። አፌም በጠላቶቼ ላይ ተከፈተ። ክብር ለእግዚአብሔር ይሆን። አፋችን በጠላቶቻችን ላይ የሚከፈትበት ሰዓት አለው። እግዚአብሔር ራሱ የጊዜ ባለቤት ነው። ሀሌሉያ። ክብር ለእግዚአብሔር ይሆን። ቀንዴ በእግዚአብሔር ከፍ ከፍ አላለች? ኃይሌ ከፍ አለ። በእግዚአብሔር ቀንዳችሁ ከፍ ከፍ ያለ ሰዎች አላችሁ። ኃይላችሁ ከፍ ከፍ ያለ ሰዎች አላችሁ። የተዘጉ ነገሮቻችሁ የተከፈቱላችሁ ሰዎች አላችሁ። ለምን ለምን ለምን ለምን ስትሉ የቆያችሁ ሰዎች እግዚአብሔር ዛሬ መልሳችሁን ሰጥቷችኋል። እግዚአብሔርን አመስግኑ። ካላችሁበት ሁኔታ የተሻገራችሁ ሰዎች አላችሁ። በእግዚአብሔር ጸጋ ያመለጣችሁ አላችሁ። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ከሕመም ነጻ የወጣችሁ ሰዎች አላችሁ። ከተጽዕኖ ነጻ የወጣችሁ ሰዎች አላችሁ። ከእርግማን ነጻ የወጣችሁ ሰዎች አላችሁ። ኢየሱስ ክርስቶስ ጌታ ነው። ይህንን ሁሉ በመካከላችን የሰራና ያደረገ የእግዚአብሔር ጣት መንፈስ ቅዱስ ነው። ይህንን ሁሉ እግዚአብሔር መንፈስ ቅዱስ በመካከላችን የሚሰራው ልጁን ኢየሱስ ክርስቶስን ከፍ ለማድረግ ነው። የጌታን ስም ከፍ ለማድረግ ነው። ክብር ለኢየሱስ ይሁን። መዳን በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ታላቅና ገናና ስም ኢየሱስ ክርስቶስ ነው።